አሁን ደግሞ ቆመሽ ደንሽ ትኛለሽ። እኔ ስሞት የኔን ቦታ ለመውረስ ከብልጽግና ካድሬ አንዷነሽ እንዴ? ነው መዶሬ ተለቀማሽ። በቀደም ቆሜ እዚ ጋራ ስደንስ ነው ዋርኒንግ የሰጠኝ። አሁን ራሱ ቆሜ ቁጭ ነው ያልኩት። ትዘዝ ይለኝ ማለት ነው። መደነስ አቅቶኝ ነው፣ ፖስት እንኳን የማላረገው እኮ ለዛ እኮ ማይ ፋሚሊ እዋቁ አይዶን ኬር ጆይን ጀምሬያለሁ፣ ላይፌን ጀምሬያለሁ። ወንድ ማባረር፣ መጨፈር፣ መዝናናት ስትፈልግ እዛው ሂድና ታገል። እኔ አራበኝም። ልጠቅመኝሞ በኋላ እኔ እንቁርቴ ብትናገረኝ ቀጥታ ሌላ ጣጣ ውስጥ ነው የምንገባው። ምክንያቱም አሀፍ ግ ኤቭሪቲንግ እግዚአብሔር ምስክሬን ነው የምላችሁ ቀጥታ እግዚአብሔር ንገሪያቸው ብሎኛል፣ እንጃ እነግርላችኋለሁ። የትዝናውት አላወትሽ ሾርት ቁምጠን ቲክቶክ። ባለፈው ባለፈው ባለፈው እዚህ ጋር ቁጭ ብዬ ተነስቼ እንደዚህ ምናምን ስል ሰው ውጡቱን ያሳያል። ምንድነው ግን እኛ በቁምጣማ እንታየው ዋ አልቀበልም።

ታደሰ ብሩ ታናሽ ጀግና፣ ጀግና የእኔ አንጀት የእኔ ጀግና። እንደው አንዳንድ ነገሩ ቢያናድደኝም ጎበዝ፣ ለዓላማ ፊት ለፊት የምትጋፈጥ እንደሌላው ፈርጥጦ ሸርጥጦ አይደለም ጎበዝ። ትላንትም ዛሬም ታየ ደንዳ አይስወር ጀግና። ግን ምን ያደርጋል ይሄን የመሰለ አንበሳን፣ አንበሳ አንዳንድ አህዮች መስዋዕት መሆኑ ነው የሚያናድደው እግዜር አረና ያው ለነዚህ ደግሞ ለነዚህ ለነዚህ እዚህ ላይ ላሉት ለእውነት የማይኖሩ እግዚአብሔር ምስክር ነው።